አሰላሙ አለይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ የሙስሊም ቤተሰቦች እንደት ናችሁ? ደህና ናችሁ? ሰላም ናችሁ? የናፈቃችሁም የናፈቋችሁም የት ናችሁ? ሰላም ናችሁ? ደሞሸር ላይ ያረጋችሁ አበረታት ማለት ነው። የናፈቀ ሰው እንዲ ነው እንደ በነገራችን ላይ እና ለማንኛቸውም ውድዎቼ እንግዲህ ያው ዛሬ ተሺ በሚዲያ ስሙ ወንድማችን ማለት ነው ላይ ተዲ ተሾመ ነበር የሚሉት በነገራችን ላይ ውዴታ ነበረ ጀምሮ ካብለው እነ መሲ እነ ቢረስ ጀምሮ አብሮ የሚሰራልኝ ሚሰራል ወንድሞ ጋራ ተሾመ ነታሽ ነበር የሚሉት። አሁን ደግሞ ተዲ ብለውት ነው። የማንኛቸውም ወንድማችን ያኛው ነገር አሳምርለት ምንም ማድረግ ይቻሉ ሳይጠየቅ ሳይገደሉ ሰምት አይጠየቅም ይላሉ። እዛ ይማራው እና

መቼ ነው የሚቆሙት? የምሬን ላየው ያሳዝናል ማለት ነው ላየው ያሳዝናል ባለት ከሆነ በጣም ከባድ ነው። ግን ነው የብስ የብስ ስንቱን ትሉታላል ፈጣሪን ለግበን ነው በሴት ነው

እና በጣም ከባድ ነው። ከምንም በላይ ይፈግዳል። የሰው ልጅ በጭካኔ ይህን የመሰለ አንገታም ይህን ወርቅ የሆነ ልጅ ሲያጠፉት፣ እነሱም አጥፊ ይሻባቸው፣ እነሱንም አጥፊ ይፍራባቸው። ወይም ቅጥል የሚያደርግ እንደዚህ እንደ እነሱ የእሱ ቤተሰብ ቅጥል እንዲያለ፣ እነሱንም ቅጥል ለሚያደርግ አንገታቸው ውስጥ ይፍረድባቸው። ይምር ይፍረድባቸው። ፈጣሪ ከባድ ነው።